የእግዚአብሔር ቤተሰቦች፣ የክርስቶስ ወዳጆች፣ እንደምንከረማችሁ እንደምናችሁ እግዚአብሔር አምላኬ ደግሞ ረቶኛ ጊዜን ዛሬ በሌላ ሀሳብ በሌላ ቃል በፊታችሁ ተገኝቻለሁ። እግዚአብሔር ደግሞ በቃሉ አልፎ ይናገረናል፣ ያስተምረናል፣ ይገስጸናል። ሀሌሉያ። እስቲ ቃሉን ከማካፈሌ በፊት አጭር ጸሎትን እንጸልይ። ቅዱስ የተባረክ ስለ ሰጠን እድል ፋንታ ሁሉ ተመስገን። ዛሬም ደግሞ በቃል አልፈ ለእኔም ይህንን ለሚሰሙ ወገኖቼ እንድትናገረን፣ እንድታስተምረን፣ እንድትገስጸን ከሀሳብና ከፍቃድ ጋር እንድታገናኘን እግዚአብሔር ሕልውና በማዕከላችን እያለፈ እንዲገለጥ መንፈስ ቅዱስ በማለፍ እንድትናገረን ለይልባችን ለውስጣችን እንድትናገረን ማንኛውም ደግሞ ተግዳሮቶች አንተ እንዳትናገረን የሚከላከል በሰማያት በአየራት በምድር የሚሰራ የጨለማ አሰራር ሁሉ በኢየሱስ ስም እንዲፈርስ አየሩ ሁሉ እንዲለቀቅ ሰማያት በእኔም ይህንም በሚሰሙ ወገኖች የትዩ የተለቀቀ የተከፈተ ሰማይ እንድሰጠን እኔንም አንድ በቴ እንድትቀባ ተናገር ያልከኝም ብቻ እንድናገር አባቴ፣ እንድትረዳኝ በደም እንድሸፍነኝ በሳት እንድትቀጥረኝ የበቀላይላት ሁሉ በየስም እንዲታሰሩ አባቶ፣ ጊዜው ተጀምሮ እስከሚያልቅ እግዚአብሔር አንተ ራስ ብቻ እያለፍክ ለእያንዳንዳችን ለውስጣችን ለልባችን እንድትናገረን። እግዚአብሔር ሆይ በቃል ጀርባ ምሰራ ፈውስን የምታመጣ ቃሉን ላከፈወሳቸውም እንደሚል ለወገኖቼ ፈውስ ሁሉ እያለፈ ጌታ ሆይ ወገኖቼን ከሚያውቁት ከማያውቁትን በሽታ እንድትፈውሳቸው ጤንነትን ሰላም እንድሰጣቸው እኔ በኢየሱስ ስም ጸለይኩኝ። ጊዜውን ሰዓቱን ሁሉ አባቱ የተረከብ በኢየሱስ ስም አሜን። ሃሌሉያ። እግዚአብሔር የሰጠኝ ሀሳብ ቃል ወረስ የሰጠሁት የእግዚአብሔር ቃል ኪዳን የሚል ነው። እግዚአብሔር አምላካችን በዘመናት መካከል ለሰው ልጆች ቃል ኪዳንን ይገባል። እግዚአብሔር ለኖህ ቃል ኪዳን ገብቶለት ነበር። የጥፋት ውሃ ከመጣ በኋላ ከዚህ በኋላ እኔ በውሃ ይቺና ምድርን አላጠፋም ብሎ ቃል ኪዳን ለኖህና ለዘሩ ቃል ኪዳን ገብተዋል። ከዛ እግዚአብሔር አምላክ ደግሞ ለአብርሃም ራሱ ቃል ኪዳን ይገባለታል። አበዛሃለሁ፣ እንዳሸዋ ህዝብን አበዛለሁ፣ ባርክሃለሁ ብሎ እግዚአብሔር አምላክ ለአብርሃም ቃል ኪዳን ገብቶለታል። እና እግዚአብሔር አምላክ በዘመናት መካከል ከሰው ልጆች ጋር ቃል ኪዳን ይገባል። ወገኖቼ እግዚአብሔር አምላክ እኔ ደስ ከሚለኝ ነገር ለአብርሃም ቃል ኪዳን ገብቶለት ህዝብ በሰው ሀገር ይሰደዳል፣ ከዛ በኋላ ከዛ ምድር ፈርጄ አመጣቸዋለሁ፣ ይህን ምድር አስወርሳቸዋለሁ ብሎ እግዚአብሔር አምላክ ለአብርሃም ቃል ኪዳን ገብቶለት ከአራት መቶ ሰላሳ አምስት አመት አካባቢ በኋላ እግዚአብሔር አምላክ ለእስራኤል ህዝቦች የተናገረውን ቃል ኪዳን ለአብርሃም የገባለትን ቃል ኪዳን ሲፈጽም እናያለን። ኢያሱ ኢያሱ ወልደነዌ ምዕራፍ አይ አንድ ከቁጥር አርባ ሶስት እስከ አርባ አምስት እንደዚህ እያለ ይናገራል። እግዚአብሔርም የሚሰጣቸው ዘንድ ለአባቶቻቸው የማለላቸው ምድር ሁሉ ለእስራኤል ሰጠ። ለአባቶቻቸው የማለላቸው ቃል ኪዳን የገባላቸው ለአብርሃም የሰጠው ቃል ኪዳን፣ ለይስሐቅ ለያዕቆብ የሰጣቸውን ቃል ኪዳን እግዚአብሔር ፈጸመ። ወረሷትም። ስለ ምድሪቷ ቃል ኪዳን ገብቶ ነበር። ይሄ ምድር ለዘር እሰጣለሁ። ሰጣቸው፣ ወረሷትም፣ ተቀመጡባትም። እግዚአብሔርም ለአባቶቻቸው እንደማልላቸው በዙሪያቸው ካሉት አሳረፋቸው፣ ሰላምን ሰጣቸው። ከጠላቶቻቸውም ሁሉ ይቋቋማቸው ዘንድ ማንም ሰው አልቻለም። ምክንያቱም እግዚአብሔር ከእነሱ ጋር ስለነበረ፣ ጠላቶቻቸው እንዴት እግዚአብሔርን አልፎ እነሱ ጋር መድረስ ይችላሉ? አልቻላቸውም። እግዚአብሔርም ጠላቶቻቸውን ሁሉ በእጃቸው አሳልፎ ሰጣቸው። እግዚአብሔርም ለእስራኤል ቤት ከተናገረው መልካም ነገር ሁሉ ተፈጸመ እንጂ ምንም አልቀረም። እግዚአብሔር ለሰው ልጆች ቃል ኪዳን ይገባል። ቃል ኪዳኑን ደግሞ ገብቶ ፈጽሞ ደግሞ ልክ እንደዚሁ ደግሞ ሲያሳይ እናያለን። ኢየሱስ ጌታ ነው። እግዚአብሔር ቃል ኪዳን ወገኖቼ፣ አንደኛ አይለወጥም። እግዚአብሔር አምላክ የሚለወጥ አምላክ አይደለም፣ አይለወጥም። ቃል ኪዳን ከገባ ገባ ነው፣ አሳቡን አይቀያየርም። ትንቢተ ሚልክያስ ሶስት ስድስት ሲናገር እኔ እግዚአብሔር አልለወጥም፣ እናንተ ያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁ። እኔ ቃል ኪዳን የምገባ አምላክ፣ አሳቤን የምለዋወጥ አምላክ አይደለሁም። እግዚአብሔር አይለወጥም፣ አሳቡን የሚቀያየር አምላክ አይደለም፣ እንደ ሰው አይደለም። የሚገርመኝ ነገር ያዕቆብ ተሰዶ ወደ አጎቱ ወደ ላባ ቤት ይሄዳል፣ ወደ ሶርያዊ ላባ። እዛ ከሄደ በኋላ ላባ እንደዚህ በጸበነጻማ አታገለግለኝም እና ደሞዝ ይነግረዋል። ከዛ ይሄ ሰው ሀሳቡን ይቀያየራል በየጊዜው እየቀያየረ ደሞዙን አልሰጠውም። አስር ጊዜ ለዋወጥክብኝ እያለ ለላባ ይናገረዋል። ደሞዙን እያጭበረበረው ቃል ይገባለታል፣ አያደርግም፣ ይለዋወጥበታል። ሰው ይለዋወጣል። አሳቡን ይቀያየራል። እንዲህ ያደርጋለ ብሎ ቃል ኪዳን ሰው ገብቶ ምን ብሎ በቃሉ አይገኝም። እኔ የሚገርሜ ነገር ሁለተኛ ጢሞቴዎስ ምዕራፍ ሶስት ቁጥር አንድ ላይ ሲናገር በመጨረሻው ዘመን አስጨናቂ ነገር እንዳይመጣ ይህንን አቃለሁ ብሎ ጳውሎስ ለጢሞቴዎስ ይጽፍለትና ምን ይላል? ሰዎች ውላ አፍራሾች ናቸው። ቃላቸው የማይጠብቁ ናቸው። ቃል ገብተው የማያደርጉ ናቸው። ሰው ብዙ ጊዜ በቃሉ በአፉ ይያዛል፣ ቃል ይገባል። እንዲያደርግልሃለሁ እንዲያደርግልሻለሁ ብሎ ፍጹም ምሎ ምን ብሎ ቃል ይገባል። ከዛ በኋላ ግን ቃሉን ያፈርሳል። ልክ ለአባ እንዳፈረሰበት ሊያቆም ማለት ነው፣ ደሞዙን አስር ጊዜ እንደቀያየረበት። እግዚአብሔር ግን አምላክ ሀሳቡን የሚለዋውጥ አደለም አይደለም። ኦ እንዲያደርጋለሁ ልመልሶ እንደዚህ አይደለም። ልክ እንደዚህ እንዳየነው ተናገረ፣ ለአብርሃም ህዝብን ከሩቅ ሀገር አመጣለሁ፣ ይቺ ምድር ይወርሷታል ባርካቸዋለሁ ብሎ እግዚአብሔር አምላክ ለአብርሃም ቃል ኪዳን ገባ። በማይለወጥ ቃል ኪዳን የሚምልበት ስለሌለ እግዚአብሔር ከሱ በላይ ስለሌለ በራሱ ነው የማልለት። ለአብርሃም ልክ እንደዛው አደረገ። እግዚአብሔር ሀሳቡን የሚቀያየር አይደለም ወገኖች። ሰው ይቀያየራል። እግዚአብሔር ግን ቃል ኪዳኑ የማይለዋወጥ ነው አይለወጥም። ካለ አለ ነው እግዚአብሔር አምላክ። ዘፍጥረት አንድ እንደዛ አደለ፣ እግዚአብሔር አለ ሆነ እግዚአብሔር ከተናገረ ሆነ። እግዚአብሔር ካለ አለ ነው። እግዚአብሔር ሀሳቡን አስሬም እንደሰው የሚለዋውጥ አምላክ አይደለም ወገኖቼ። ሌላ ደግሞ የእግዚአብሔር ቃል ኪዳን ወገኖቼ በጊዜው የሚፈጸም ነው። አንዳንድ ጊዜ የእግዚአብሔር ቃል ይገባልንና ወዲያውኑ ወሎብዘሳደን የሚሆን ይመስለናል። እኔ የሚገርመኝ አብርሃም ነው። እግዚአብሔር አምላክ ከሳራ ልጅ እንደሚሰጠው ቃል ገብቶለታል ዘር እንዳሸዋዬ ይሆናል፣ ይበዛል። ከሳራ የሚወለድ ከሌላ ሰው አላለው። አብርሃም ይህንን ቃል ኪዳኑን እግዚአብሔር የተናገረውን አሜን ብሎ ተቀበለ። ነገር ግን እምነቱ ተፈተነ። ለምን? ጊዜ በጊዜ ነበር ያ ነገርም የሚሆነው። መጠበቅ አብርሃም አቃተው። እግዚአብሔር በሳራ ሊሆን ያለውን ነገር ያንን ሊሆን ያለውን ታምራትን መጠበቅ ተሳነውና ከዛ ሳራ ሰራተኛዋን ሰጠችው። ካጋር ሾርትከት ሾርት ልጅ፣ ምናልባት እግዚአብሔር ያሰበው በሷ በኩል አርጎ ልጅ ሊሰጠኝ ሊባርገኝ ይሆናል አለችው። እሱም ሰማት። እግዚአብሔር የገባለትን ቃል ኪዳንን መጠበቅ አቃታቸውና በሾርትከት ልጅ መጣ። ያም ልጅም ቢመጣ እግዚአብሔር ግን የተናገረው በሳራ ይመጣል የተባለው፣ ግን ልጅ መምጣቱ አልቀረም። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ሲናገረን ኦሎቭ በዛ ሳይድ ናውኑ ይሆናል፣ አይደለም? እግዚአብሔር ቃል ኪዳን ሲገባልን ለትውልዳችን፣ ተውልዳችን፣ ለዘሮቻችን፣ ለራሳችን የተለያየ ቃል ኪዳኖችን ሲገባልን በቃሉ ለራሳችን በድምጹ በራይ በተለየ መንገድ ቃል ሲገባልን ወገኖቼ በጊዜው ነው የሚፈጸመው። እግዚአብሔር ነገሮችን የሚሰራው በጊዜ ነው። መክብብ ሶስት አስር ሲናገር ነገር ሁሉ በጊዜው ውብ አድርጎ ሰራው ነው የሚለው በጊዜው። እግዚአብሔር በራሱ ጊዜ ነው፣ በእኛ ጊዜ አይደለም። በጊዜያችን አይደለም፣ በራሱ ጊዜ ነው። ስለዚህ አንዳንዴ እኛ እንቾክላለን። አሁን አሁን አሁን እንላለን። እዚህ አሜሪካ በጣም ፋስት ፉድ ሬስቶራንቶች በብዛት አሉ። ፋስት ፉድ በቃ ወዲያው ወዲያው ወዲያው ኦርደር ተደርጎ ወዲያው ወዲያው ነው የሚደርስ ምግብ። ጥሩ ምግብ ግን ሲባል ጊዜ ተወስዶ ተሰርቶ የሚጣፍጥ ሆኖ በደንብ አድርጎ የሚመጣ ያ ነው። መልካም እግዚአብሔር በጊዜው ነው ሁሉ ነገር ተስተካክሎ ውብ አድርጎ ምንም ነገር ፋላሲ ነገር ሳይኖርበት የሚሰራ አምላክ ነው። ዘፍጥረት ፍጥረት እንኳ እግዚአብሔር አምላክ መጀመሪያ ሁሉንም በሚገርም ሁኔታ ነው የሰራው። መጨረሻ ላይ ነው ሰው፣ ሁሉን ከሰራ ለሰው ልጅ የሚመቸውን ካደረገ በኋላ ነው መጨረሻ ሰውን የፈጠረው እንጂ በመካከል ላይ ጉለት የሆነ ነገር ኖሮ አይደለም። ለሰው ልጅ ይነካስ አልፈጥርለት እንደዚህ እንደዚህ አይደለም። እግዚአብሔር ሁሉን ሲያደርገው በኦርደር ነው፣ በስርዓት ነው፣ በጊዜው ነው። እግዚአብሔር እያንዳንዱ ነገር ጊዜ እንኳ ሲፈጅ እግዚአብሔር ዓላማ አለው። እኛ ራሳችን አመፀኛ ካልሆንን እንደ እስራኤላውያኖች ከግብፅ ምድር ወጥተው ከናን እንዲገቡ አርባ ዓመት እግዚአብሔር አላላቸውም። የአርባ ዓመት የፈጀው ምክንያት ባለመታዘዝ ምክንያት ነው ጊዜ የፈጀባቸው እነሱን ቢ በማለታቸው ባለመታዘዛቸው ከእግዚአብሔር ጋር ሀሳቡን እየሰሙ ባለማስተናገዳቸው አርባ ዓመቱ ፈጀባቸው እንጂ እግዚአብሔር አጀንዳ አርባ ዓመት ሙሉ እንዲንከራተቱ አይደለም። አንዳንዴ በራሳችን ጥፋት ልናዘገኝ እንችላለን፣ ከመስመሪያችን እየወጣን ነገር ግን እግዚአብሔር ግን እየተራመድን ከሱ ሀሳብ ብቃ ጋር እየሄድን ግን ከሆነ ግን እግዚአብሔር በራሱ ጊዜ ሰዓት አስተካክሎ ሁሉንም የሚመች አድርጎ ውብ አድርጎ ሰርቶ ቃል ኪዳኑ ይፈጽማል። እግዚአብሔር ቃል ኪዳን የማይለወጥ ነው፣ በጊዜው የሚፈጸም ነው። ሌላ ደግሞ የእግዚአብሔር ቃል ኪዳን ወገኖቼ መልካም እግዚአብሔር ለእኛ የሚገባልን ቃል ኪዳን ሁሉ መልካም የሆነ ቃል ኪዳን ነው የሚገባልን። እኔ በጣም ደስ የሚለኝ ትንቢተ የኤርሚያስ ሀያ ዘጠኝ አስራ አንድ ላይ ሲናገር ያ ነው እኔ ለእናንተ የማስባት ሀሳብ እግዚአብሔር ለሰው ልጆች የሚያስቡ ሀሳብ ሁሉ ጊዜ መልካም ነው። ትንቢተ የኤርሚያስ ሀያ ዘጠኝ አስራ አንድ ሲናገር ለእናንተ የማስባትን ሀሳብ እኔ አውቃለሁ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሀሳብ ነው እንጂ የክፉ ነገር አይደለም። ክፉ አይደለም። እግዚአብሔር ለእኛ የሚያስብልን ሁሌ የሚያስብልን ሰላምን፣ እረፍትን የሚሰጥ መልካም የሆነ ሀሳብ ነው ለእኛ ያለው። ምክንያቱም እግዚአብሔር መልካም አምላክ ስለሆነ እግዚአብሔር ክፉ ማሰብ ምን አይችልበትም። እግዚአብሔር መልካም አምላክ ነው። እንደ እግዚአብሔር ያለ መልካም ማንም የለም ወገኖቼ። ትንቢተ ናሆም እንደዛ ነው የሚለው እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። እግዚአብሔር መልካም ነው ወገኖቼ፣ ለእኛ የሚያስብልን መልካም ነው። እዚህ ራሱ ኢያሱ ለነነዌ ሀያ አንድ አርባ አምስት ላይ ሲናገር እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ሁሉ መልካም የሆነ ሁሉ ነገር ተፈጸመ። እግዚአብሔር ለእኛ የሚያስብልን ሁሉ መልካም ቃል ኪዳን የሚገባልን የሚጎዳን፣ የሚያጠፋን፣ የሚያስጨንቀን፣ ግራ የሚያጋባን አይደለም። ቃል ኪዳን የሚገባልን መልካም የሆነ ምፍጻሜ ያለው ሰላም ያለው ነው ለእኛ የሚገባልን ወገኖች ያዕቆብ መልእክት አንድ አስራ ሰባት ራሱ ሲናገር እንደዚህ ይላል፣ በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው፣ መለወጥም በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ፣ ከብርሃናት አባት ይወርዳሉ። በጎ ስጦታ፣ መልካም የሆነ ነገር ነገር ሁሉ ምንጭ እግዚአብሔር ነው። የመልካም በጎ ፍጹም ፍጦታ ፍጹም የሆነ በረከት መልካም የሆነ ነገር ነው፣ ከአምላካችን ነው። ስለዚህ እግዚአብሔር ቃል ኪዳኑ ለኛ የሚገባልን ወገኖቼ መልካም ነው፣ መልካም ነገር ነው። ለኛ የሚያስብልን አንዳንድ ጊዜ ለራሳችን እንኳን መልካም ላናስብ እንችላለን፣ ግን እግዚአብሔር ግን ለእኛ የሚያስብልን መልካም ነው። የሚገባልንም ቃል ኪዳኑም ደግሞ መልካም ነው። ለእስራኤሎች ሁሉ መልካም የሆነ ነገር የተናገረላቸው ሁሉ ተፈጸመ እንጂ አንዳች ነገር የቀረ ነገር የለም፣ ምንም አልቀረም እያለ ይናገራል። ኢየሱስ ጌታ ነው። ስለዚህ ወገኖቼ የእግዚአብሔር ቃል ኪዳን ለእኛ የማይለወጥ ነው። በጊዜው የሚፈጸም ነው። መልካም ነው። በዚህ ደግሞ እኛ ደስ ብሎን እግዚአብሔር ለእኛ የገባልንን ቃል ኪዳን፣ በተለያየ መንገድ የገባልንን ቃል ኪዳን እንጠብቀው። እንደ አብርሃም ለምን ዘገየ ብለን ከእሱ ፈቃድ አንውጣ። ክንያቱም፣ ከእሱ ፍቃድ ከወጣን የማ ዘመናትን የሚያቆራረ ችግር ውስጥ ነው የምንገባው። ልክና አብርሃም አሁን የምናየው በሚድል ውስጥ የሁሉ የሚሆነው ነገር የዛ ውጤት ነው። ወገኖች አብርሃም ና ሳራ ያለ መጠበቅ ውጤት ነው። እግዚአብሔርን ቢጠብቁ ቢጠብቁና በጊዜው በሰዓቱ ይስቅን ቢቀበሉ ይህ ሁሉ ነገር አይመጣም ነበር። አንድ ዘር ብቻ የሆን ነበር። ወገኖቼ አንዳንድ ጊዜ ኢምፔሸንት በመሆን ከእግዚአብሔር ሐሳብ እንወጣና የእግዚአብሔር ቃል ኪዳን ሊዘገይብን ይችላል። ወይም ደግሞ የማይሆን ችግር ውስጥ በዘመናችን እናመጣና ሁሌ ውጊያ ውጊያ ብዮታችን ውስጥ በዛ የተነሳ ይሆንብናል። ስለዚህ እግዚአብሔር ቃል ኪዳን ሲገባልን ሊፈጽምና ሊያስደንቀን እንጂ ዝም ብለን በቃ የማይጨበጥ በእጃችን የማይገባ መስሎ አይታይም። እግዚአብሔር ያደርጋል። ልክ እንደተናገራቸው እንደተፈጸመ ይፈጸማል። እግዚአብሔር የተናገረው ቃል የሚፈጸም መልካም የሆነ ነው። ወገኖች ኢየሱስ ጌታ ነው። እንግዲህ እግዚአብሔር የተናገረኝ ሀሳቡ፣ ቃሉ ይሄ ነው። በቃ ይህ አመት እግዚአብሔር አምላክ የተናገረውን የእግዚአብሔር ኪዳኑ ለእኛ የገባልን ኪዳን የሚፈጽምበት ዘመን ነው። እኛም ደግሞ በትጋት እንጠብቀው እግዚአብሔር ደግሞ ያድርገዋል። አሜን። እስቲ እንጸልይ። በሚያማችሁ ደግሞ በሚያማችሁ ስፍራ በየሱስ ስም ብላችሁ እጃችሁን ጫኑ። እግዚአብሔር ደግሞ ታላቅ የሆነ ፈውስን ያመጣል። ሀሌሉያ። ቅዱስ ሆይ እናመሰግናለን። ስለመጣው ቃል ተመስገን። አንተ የማትለዋወጥ ለእኛ የገባው ቃል ኪዳን የሚፈጸም ስለሆነ አባ ተመስገን። አንተ እንደ ሰው አትለዋወጥም፣ አሳብን አትቀይርም። እግዚአብሔር የተመስገን የሱሱ የተባረክ የኛ አምላክ ተመስገን። ቃል ኪዳንን ልትፈጽም የተናገርከንን ሁሉ ወደ ፍጻሜ ልታመጣ ስለመጣ ጌታ ተመስገን። ለአብርሃም የገባው ቃል ኪዳን፣ ለዘሩ የተገባው ቃል ኪዳን ጌታ ሆይ አንተ ፈጽመ። እስራኤልን ጌታ ሆይ ተናገርካቸው፣ ያንን ምድር አስወረስካቸው። ጌታ ሆይ ዛሬም ለእኛም ተናገርከንን መውረስ ይሁንልን። እግዚአብሔር ሆይ ጠላቶቻችን ሁሉ ጌታ ሆይ አንተ አሳፍርልን። እግዚአብሔር አምላክ ሆይ አንተ ከእኛ ጋር ስላለ ተመስገን። ሬካፓላማሴ ማሰኬ ፓራካላማድያ የድል አምላክ ልዑል እግዚአብሔር ተመስገን። ውዶ የተባረክ እግዚአብሔር ሆይ ተናገርከንን የምትፈጽምበት ዘመን ስለመጣ ተመስገን። ለዘመናችን፣ ለትውልዳችን፣ ለሀገራችን፣ ለእያንዳንዳችን፣ ለቤተሰባችን የገባው ቃል ኪዳን ልትፈጽም ጌታ ሆይ በእርግጥ ስለመጣ አባቶ ተመስገን። አንተ ነገሩን ሁሉ በጊዜና በሰዓት ውብ አድርገህ የምትሰራ አምላክ ስለሆንክ፣ የመልካም ነገር ሁሉ ምንጭ አንተ ስለሆንክ አባቶ ተመስገን። መንፈስ ቅዱስ እግዚአብሔር የተባረክ። አሁንም ወገኖቼን ይዤ በፊት ቀረብኩ። የሚያማቸው እጃቸው በጫኑበት ስፍራ ላይ ስምን ጠራው። አሁን የበሽታ ምንጩ በኢየሱስ ስም ይረቅ። ሬካ ፓላማ ሲማስጌ ፓራ ካላማድያ በኢየሱስ ስም የበሽታ ምንጩ አሁን የደረቀ ይሁን። ወገኖቼ እጃቸው የጫኑበት ቦታ ላይ የሚሰማቸው የህመም ስሜቱ ከስሩ ከመሰረቷን በኢየሱስ ስም የተነቀለው ስም ያለው ስም የሌለው ትንሽ ትልቅ በታላቁ በገናናው በኢየሱስ ክርስቶስ ስም አሁን በኢየሱስ ስም ከምንጩ የደረቀ ይሁን። በኢየሱስ ስም የደረቀ ይሁን። ጸጥ በል በሽታ ሁሉ አሁን በኢየሱስ ስም ጸጥ። በኢየሱስ ስም አዝሃለሁ፣ ወገኖቼን የምታስጨንቅ በኢየሱስ ስም እረፍት፣ ሰላም እንዳይሆንላቸው እንዳይተኙ፣ እንዳይ እንዳይነሱ፣ እንዳይንቀሳቀሱ የምትከለክላቸው የሰላማቸው የረፍታቸው ጠላት ማንኛውም የጨለማ ኃይል በኢየሱስ ስማን የተመታ ይሁን። በመገረፉ ቁስልኛም ተፈወስ እንደሚለው ቃል አባቶ አሁን ወገኖቼን ፈውሳቸው፣ ዳሳቸው። በመገረፉ ቁስል አሁን ተዳሰው ይቅሩ፣ ተፈውሰው ይቅሩ። ኦ ሀሌሉያ። ሬላ ማሲማስኬ ፓራ ካለማድያ እንሆ አዲስ ነገር አድርጋለሁ እሱም አሁን ይበቅላል እንደሚለው ቃል አሁን አዲስ ነገር ለወገኖቼ ይሆንላቸው፣ አስደናቂ ነገር ይሁን አስገራሚ ነገር ይሁን። በሰላማቸው በረብታቸው፣ በጤንነታቸው ሁሉ አንተ ተገለጥ አባብዬ፣ በሚያስፈልጋቸው ጌታ ሆይ ገኖቼ ስራ ያጡ ቢኖሩ አሁን ስራ የስራ በር በኢየሱስ ስም ይከፈት፣ በኢየሱስ ስም ይከፈት። እግዚአብሔር ሆይ በማንኛውም ሁኔታ ያሉ እግዚአብሔር፣ ግራ የተጋባሽ ነፍስ በኢየሱስ ስም አሁን መጽናናትን ይሆንላት። እግዚአብሔር አባቱ ያንተ የምስኪኖቹ ወዳጅ ነን። የወደቀውን የምታነሳ የተሰበረውን የምትጠግን አንተነህ ከዛ ጀምሮ ወገኖቼ በኢየሱስ ስም ተዳሰው ይቅሩ፣ ተፈውሰው ይቅሩ፣ ተባርከው ይቅሩ። ያቤሮ ያመሰግናሃለሁ፣ ወገኖቼን ስለ ዳሰስ ተመስገን። የአስጨናቂ ዘንግ ሁሉ በኢየሱስ ስም ይሰበር፣ ተግዳሮቶች ሁሉ በኢየሱስም ጸጥ ይበሉ። ሀሌሉያ። ራካ ፓላማ ሲ መስኬ ፓራካ ለመሪ የእግዚአብሔር መንፈስ እለፍ፣ ወገኖቼ እንዳስፈውሳቸው ጌታ ኢየሱስ ከሚያውቁት ከማያውቁት ኦ ጌታ ኢየሱስ ፈውስ፣ አሁን ይለፍ ፈውሳቸው፣ ዳሳቸው። አባባ መንፈስ ቅዱስ እየወድሃለሁ። ሀሌሉያ ራካ ፓላማ ሲመስኬ ፓራ ካለማድያ አሁንም እያለፍኩ ወገኖቼ ንካቸው። አዲስ ነገር ይሁን ጌታ ሆይ፣ በህይወታቸው አዲስ ነገር ይሁን፣ በኑሯቸው አዲስ ነገር ይሁን። እግዚአብሔር ሆይ ተመስገን። በሮችን የምትከፍት አንተን። አሁን በሮች ይከፈቱ፣ ለወገኖቼ በሮች ይከፈቱ። የተዘጋ በር አሁን አውቁ አውቆ የተከፈተ ይሁን በኢየሱስ አባቱ የተባረክ ይህንን ስላደረግ ሁሉ ተመስገን በኢየሱስ ስም። ኢየሱስ ጌታ ነው። እንግዲህ አንድ ጥሪ ደግሞ ሳላቀር ፕሮግራሚን አልጨርስም። ጌታ ኢየሱስን አዳኘ ጌታ ያርጌ በዮቴ ላይ ቀበለዋለሁ ለምንል ወገኖች የመዳን ቀን ዛሬ ነው። ለተቀበሉ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣን ሰጣቸው ይላል። ጌታ ኢየሱስ ክርስቶስን ቀበልሃለሁ ለእኔ የሰራው ስራ አምኜ ገንዘብ ያደርጋለሁ ካልን፣ ከኔ ጋር ይህንን ጸልይ። እግዚአብሔር አምላካችን ደግሞ ህይወታችንን ይቀይራል። ህይወታችን ለዘላለም ዘሴም አይሆንም። ሀሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ ካህን አድርጌ እቀበላለሁ። በልቤ አምናለሁ፣ በአፌም ደግሞ እመሰክራለሁ። አጢአቴን ሁሉ ይቅር በለኝ። ስሜንም በህይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ። በኢየሱስ ስም አባቱ ይህንን የጸለዩ ወገኖች ይባርካቸው። ሲወጡ ይባረኩ፣ ሲገቡ ይባረኩ፣ ሲተኙ ሲነሱ ይባረኩ። እግዚአብሔር ሆይ ወደ እኔ የመጡት ፍጹም ወደ ውጭ አላወጣቸውም እንዳልክ በቤት ትከላቸው፣ አሳድጋቸው፣ በቃል አበርታቸው፣ አስተምራቸው። እግዚአብሔር አምላክ ሆይ ከክፉ ሁሉ ደግሞ ጠብቃቸው። ዘመናቸውን ሁሉ አንተ ተረከብ። የአብሔሩ እነዚህን ወገኖች ለተባረኩት ለአማሩት እጆች ለአንተ አሳልፌ የሰጠው አባቴ ስለነበረን ጊዜ ሁሉ ተባረክ። ቀሪውን ጊዜያችንን፣ መውጣት መግባታችንን፣ ሳምንታችን ሁሉ ተረከብ። የበቀላይላት ሁሉ በየስም ይታሰሩ። የመጣው ቃል ከሰሚዎቹ ጋር ስላልተዋደ አልጠቀማቸውም እንደሚለው ቃል ዛሬ ግን የመጣው ቃል ከሰሚዎቹ ጋር ከሁላችም ጋር ተዋህዶ ሰላሳ ስልሳ መቶ ፍሬ እንድናፈራ አንተ እርዳን። እግዚአብሔር በቃል ኪዳን መኖር እንድንችል አንተ እርዳን። በአንተ እንድንደገፍ አንተ እርዳን። ተናገርከን እንደምትፈጽም ሁሌ እያወቅን በእምነት እንድንጠብቅ አንተ እርዳን። አባቶ ኃይል አቅም፣ ብርታት ሁሉ ለእኔም ለወገኖች ይስጠን። ጠላቶቻችንን ሁሉ ፈጽመ ጌታ ሆይ ከፊታችን፣ ከዙሪያችን፣ ከአካባቢያችን አንተ ጥረግልን። እግዚአብሔር በጽድቅ ጎዳና ስለ ስም ስትል አባቶ አንተ ምራን። አባቶ ተመስገን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ብቻ ይሆንልን። በኢየሱስ ስም አሜን ኢየሱስ ጌታ ነው እንግዲህ እግዚአብሔር አምላካችን ተናግሮናል እግዚአብሔር የእግዚአብሔር ቃል የሚገባ የቃል ኪዳን አምላካችን ነው እሱም ደግሞ ቃል ኪዳኑ ፈጽሞ ያስደንቀናል ሀሌሉያ እንግዲህ ፕሮግራሜን ጨርሻለሁ በሚቀጥለው ጊዜ ደግሞ በህይወት ብኖርና እድሉን ጌታ ቢሰጠኝ በሌላ ሀሳብ በሌላ ቃል በፊታችሁ ቀርባለሁ ጌታ ኢየሱስ ይወዳቸዋል እኔም ደግሞ እወዳቸዋለሁ ተባረኩልኝ አሜን